ይ ይሄ ቆንጆ ልጅ ዛሬም ገባ እኮ እኔ እቤት። እንዴት ነህ? ኔትወርክ ይዞት ነው ወይስ እንዴት ነው ነው ስቴት ዋና ጓደኛዬ እኮ ልታይክ በጣም የተንጠለጠለች ስለሆነ ላሳያት ነው ነው ዝም ብለህ ማነች ማነች ጓደኛዬ አንድ እንደ እኔ ታፍታፍ የምትላለች በቃ ቆንጆ ነው ምናምን ስ ቆንጆ ነክ ምናምን ስልህ ማለት ነው። ልየው እስኪ ምናምን ብላ የተንጠለጥላለች አሁን ደግሞ

ናችሁ ግን ውድ ውድ ውድ የሆናችሁ ቤተሰቦች ማርያምን፣ ያለ እናንተ አሳቅሽብኝ አደለ? ቀልደሽ አሳቅሽብኝ። አንበሳ ወርዳለሁ ያልሽው ልጅ

ልብ የምንሰጡኝ የነበራችሁ ሰዎች የት ሄዳችሁ? ቆይ ሀብታም መስያችሁ ነው? ስልክ ቤቱ ጠፋ። አመሰግናለሁ። ሀቢብቲ አቅም ጠፋ።

እኔ ጋ ስልክ መግዛት የምትፈልጉ ካላችሁ መታችሁ። ስራማ እየሰራው ነው። እንዲ ከስራ ጋር ነው፣ እንደ ስልክ ደርድር መቀመጥ አለብኝ። የስራው ባህሪ ነው። ለማን ነው? አለን አለን አለን። የታገኛ አድረሞችን ቀዝቃዣ ምን አውቃለሁ። ያው ላይቭ ላይ ተገናኘን። ሞተር ሲቲ ውሰደኝ፣ እወስድሻለሁ። ስራ ዋ እሰጣችኋለሁ። ቁጥሬን ወይ ቁጥሬን ከእንትን ፕሮፋይል ስራ አስቀምጥላችኋለሁ። ስልክ የሚገዛ ሰው ካለ ይዘናሽ እኛ ሱቃችን ቻርጃ የት አካባቢ ነህ ካልኩ ኢሌቨን ኢሌቨን ቅዱስ ይላል ቅዱስ ማይ ብሮ ቅዱስ ይላል። እስኪ ቅዱስ ዛሬ የሆነ ነገር የመጨረሻ አሁን ከስተመሮች እየመጡብኝ ቢ ነው እና ሆቴል ቆሜ ነው ያለሁት። ዝም ብዬ እንዳይደብራቸው አንድ ጌም ልጫወት ብዬ ነው። ሰባ ሰባ ሁለት ሰዎች አላችሁ። ታብ ታብ አድርጉ። ሁላችሁም ሁላችሁም ታብ ታብ ስክሪን ጋይ ሼር አድርጉ። ስክሪን አንበሳ አንበሳ። አለቀ፣ ጌሙ አለቀ፣ አለቀ፣ አለቀ። ኢትስ ኦኬ ኢትስ ኦኬ። በቃ አኑኒ ወይ በጣም አመሰግናለሁ፣ ለነበረን ቆይታ እኔ አመሰግናለሁ። ባይ ቻው ቻው ቻው። ትልና በቃኝ በቃኝ። ደሞ ትመጣለች ያለን ያስ ልሄድባችሁ ነው በቃ። ተሰናበቱኝ። እስኪ ፍቅራችሁን ግለጹልኝ፣ በዚህ አጋጣሚ ለኔ ያላችሁን ፍቅር ጫናን ሴት አልቀያየርኩም። ምን ይሄ ጌም እየተጫወትን ነው እንዴ? እኔ ጨዋ ነኝ፣ በጨዋነት የምታወቅ በኩሉነት የምታወቅ ታው። ክፉ ነገር አታናግሩኝ፣ አታ አታናግሩኝ፣ አታ እንትን አትበሉኝ፣ ፑሽ አታርጉኝ፣ እሺ? ራሙኪያ ቴንክ ዩ ሶ ማች ፎር ለሳቁ፣ ለምትስቁብኝ፣ ለምታበይዙብኝ፣ ለምታበረታቱኝ ለወላችሁ ነው። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ልጅ ወይኔ በላቸው። ዋጋም የለሽ አጎቴ ምን አለ መሰላችሁ? የሆነ ጊዜ የሆነ ቃገዝቶ ገንዘቡን ተበላ ና፣ ወይኔ አምሳ ብሬ አለ እሱ ትዛለኝ። ወይኔ መለፍለፌ አንበሳ ወርዳለሁ ብላ የደለለች ልጅ እግዚአብሔርና ያገናኘን እኔ እጅ ረጅም ነው።

ሮቢል ሮቢል አይስክሪም፣ ተረድተሃል? በአግባቡ ነው የተረዳህ። እዚህ ሙቀት ሀገር የአይስ ክሪም ነው የሚያስፈልገው። እንዲሁም መግዛቴ አይቀርም፣ የልጅነት እንትን ስላለብኝ እንደዚህ ጣፋጭ ነገሮች አበዛሉ። አላወቅኝም፣ ሮብ አላወቅሁሽም። አባቴ ማነክ? ሮቢል ሮቢል ፎሎ አረጋ አለው ይለው በውስ ኩዊን ኩዊን ዩ ስዊት እኔማ ህፃን ነኝ። እንደ ገና አንድ ፍሬ ልጅ ገና አታየውኝም። እንደ በእናታችሁ አልተጠባበሰ አልተቆላላ። ጸደ ጋቢ አንድ ጌም የመጫሽ አልጨውት። አንድ ጌም ሰፖርት ታደርጉኝ አላችሁ። አንድ ጌም የቅድሞው ጌም አይታሰብም። እንደዚህ አይነት ጌም አልጨውትም። አንድ ጌም ላስት ጌም ነው የምንጨውታው ላስት ኤን ላስት ኖ አንትራ ክሎክ ዋይዝ ኦር ኖ ክሎክ ዋይዝ። ከጥቁር ጋር እንጫወት እስኪ፣ ወይ ጥቁር እስኪ፣ ለእዚህ ሽር እናድርግላት። ዞራ ዞራ፣ እንዴት ነው? አይ ሰላም ነው፣ ሰላም ነው። አንተ ዋት? አንተ ማለት አልገባኝም። እንዴት ነህ? ያሳይ ሰጋ ማለት ወንድ መስለሃለሁ ነው እንዴ? ለሆኔ አንቺ ነው ለካ የሚባለው። እንዴት ነሽ? ደህና ነሽ? አታቅማ እንደው ቆይ ለምን ነገረኛ ትሆናለህ አንተ እ እኔ ለምንድነው ነገረኛ ማኖ ነው ምንድነው አንቴ ነገረኛ የምትሆነው ቆይ ሲጀምር እንደሱ ነው። መብራት ሲታበራ አሁን አየሁ። ከለር ኤግዛክትሊ ፕሮፌሽናል እና ግዴታ እንደ ማንኛው እትዬ ፍቅር ገብታለች ይላል። እትዬ ፍቅር ገብታለች መምጣት አለብሽ። አዝንበው ያዘው ያዘው ያዘው ውዬ እስኪ ጨፍሪ በእናትህ እስክስታ እስክስታ ስቻሉ። ለምንድን ነው ወንዶች እንደዚህ ሹሩባ እንደ ኢትዮጵያ ባህል ሲሰራ አትወዱም? በቅሊጣ ሊጥ ነገር ምናምን ተቀብታ ምናምን ጭላሽት ተቀብታ አርተፊሻል አርጋ ስትመጣ በቂ፣ የኔ ፍቅር የኔ ማር ትዱሽ ምናምን ትላለሽ። ኦሪጂናል አትወዱም? ኦሪጂናል አንወድም። ኦሪጂናል አንወድም። ምን ታረጊ? የዱቄት ዘመን ሆኖብን እኮ ነው። የዱቄት ዘመን የቅድሙን አስደብራችሁኛል። በአሁኑ ማለት ነው እንወዘውዛለን። ማን ነበረ? ማን ነበረ? ማን ነበረ? እዚህ ጋር፣ እዚያ ጋር፣ እዚህ ጋር

ማ ብራዘር ማይ ብራዘር ፋዘር ኢንግሊሽ አሜሪካ ለእዛ ስሚኝ፣ ለምንድን ነው እንደዚህ የቀለኸው እያሉኝ ነው። ለምንድን ነው የቀለሁት? ሀበሻ አትመስልም፣ የሆነ አንተ የሆነ አሜሪካዊ ነው የምትመስለው ይሉኛል። እዚህ ጋር አንተ በጣም በቃ ይሄ አንተ፣ ቆይ ምን ሆነህ ነው እንደ እኔ እየቀለልኩ እኮ አይደለም እ

ምንድን ነው ማድረግሽ? ትን አሁን ማነው ያወራልሽ? ሌትስ ጎ ሌትስ ጎ። በፊት በኩል እያጠቃች ነው ሰሚ አድናቅፎ እንዳይጥልሽ። አይተልሽ እየመጣልሽ ነው። ተቀናቃኝ ቡድን እየመጣልሽ ነው። ሌትስ ጎ። ኧረ አስራ አንድ ሰከንድ። አሳፍረሽኛል፣ እውነት። አሳፍረሽኛል፣ እውነት። ሌትስ ጎ ጋይስ ሌትስ ጎ። ታብታብ አድርጉ። ዞራ ዞራ አዘነላት። ምንም አይደል፣ ላይች ላይሰጥም። ችግር የለውም ችግር የለውም። ማሞ ጋገሴ እንዲሁም አንተዋወቅም። እዚህ ላይ እንዳትገቢ፣ አልገባም። ምስጋና መቼ ጅሙዋ። ቴንክ ዩ ናቲ ሰፖርት፣ ኤቭሪባዲ ሰፖርት ቴንክ ዩ። ይመቻቹ ወይ መኪናው ቆስሷል። ይህንን አርማ እየበላው ይህንን ሩዝ እየበላው አሁን ቦርጫም እየሆንኩ ነው። ከዚህ በኋላ ለሚመጣው ነገር ጋድ ጋድ